በከተሞች የኮሪደር ልማት ተግባራት በስፋት እየተከናወኑ ሲሆን የዚህ አንድ አካል የሆነው በቤንች ሸኮ ዞን በሚዛን አማን ከተማ የኮሪደር ልማት ስራው ተጠናክሮ እየተሰራ ይገኛል። በከተማ እየተከናወነ ያለው የኮሪደር ልማት ስራውን የክልሉ ከፍተኛ አመራሮች፣ ኃላፊዎች ምልከታም አድርገዋል። በመልከታው ላይ የተገኙት የደቡብ ምእራብ ኢትዮጵያ ህዝቦች ክልል የመንግስት ዋና ተጠሪው አቶ ፍቅሬ አማን በበኩላቸው በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተጀመረው የኮሪደር ልማት ስራዎች የከተሞችን ይዘት በተጨባጭ እየለወጠ መምጣቱን ተናግረዋል። የከተማ የኮሪደር ልማት ስራው እንደሚታወቀው ከአዲስ አበባ ጀምሮ አሁን በመላው ኢትዮጵያ የተስፋፋበት ሂደት ያለበት ነባራዊ ሁኔታ ነው ያለው። እንግዲህ የኮሪደር ልማት በዋናነት የከተማዎችን ደረጃ ከማዘመን ባለፈ ለኑሮ ምቹና ተስማሚ የሆኑ ከተማዎችን የመፍጠር እንዲሁም ለእግረኛ ለሳይክሎች ምቹ የሆነ መንገድ እንዲኖር ከማድረግ አንጻር ትልቅ አስተዋጽኦ እያበረከተ ያለበት ሂደት ነው ያለው። የዚሁ አንዱ ማሳያ ነው ያሉት አቶ ፍቅሬ የሚዛን አማን ከተማ ኮሪደር ልማት ተግባር ህዝቡን ባሳተፈ መልኩ መከናወኑ ጥሩ ተግባር እንደሆነ ጠቁመዋል። ህዝብን የማሳተፍ ስራ በጣም ከፍተኛ ደረጃ ሞቢላይዝ የተደረገበት ነው ያየ ነው። በተለይም ሚዛን ከተማ አካባቢ ላይ እየተሰራ ያለው የኮሪደር ልማት ከ55 ሚሊዮን ብር በላይ የሚገመተውን ህዝቡ በራሱ አዋጥቶ በራሱ እየሰራ ያለበት ሂደት ሲታይ፣ ለልማቱ ፓርቲያችን እንዲሁም ደግሞ የፓርቲያችን ሊቀመንበር ወይም ደግሞ ፕሬዚዳንት የሆኑት ክቡር አብይ አህመድ ላመጡት ኢኒሽቲቭ ምን ያክል ከጎናቸው ቁሞ እያሳካ እንዳለ ማሳያ ነው የሚሆነው። የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታም ሀብቴ በበኩላቸው በከተማው ህዝቡን ባሳተፈ መልኩ እየተከናወነ ያለው የኮሪደር ልማት ስራ በጥሩ ሁኔታ እየተከናወነ መሆኑን ጠቁመዋል። ኮሪደር አሁን በሚዛን አመን ላይ ባህል የሆነ መጥቷል። ሁሉም መንደር በሚባል ደረጃ ወደ እኔ መንደር መጥቶ እንደዚህ የሚለማ ከሆነ ንብረትን፣ ቤትን ለማስነሰት እና ለማንሳት ፈቃደኛ ነው የሚል ማህበረሰብ ተፈጥሯል። ስለዚህም ማሳያ የሚዛን ከማዘጋጃ አደባባይ እስከ ላይኛው አደባባይ ያለውን ማህበረሰብ ራሱ በግራና በቀኝ ያለውን ከተማ አስተዳደር ባለሙያ መድቦ አንዲስ በሚያወጠው ዲዛይን መሰረት ወይም በሚያገርበት ዲዛይን መሰረት ማህበረሰቡ በራሱ እንዲለማ በመደረጉ ከተማ ውስጥ የሚታይ መልካም ስራ ተጀምሯል። የሚዛን አማን ከተማ ከንቲባ አቶ ሰለሞን ለውይ በበኩላቸው በከተማ የኮሪደር ልማት ስራ በመንግስት በጀትና በህብረተሰቡ ተሳትፎ እየተከናወነ መሆኑን ነው የተናገሩትም። እንደ ሚዛን አማን ከተማ አስተዳደር በጣም ታሪካዊ ነው ይሄ። በተለይ የዘ ህብረተሰቡ ተሳትፎ በዚህ አመት በ218 ማህበረሰቡን በማወያየት ብቻ ጠርተን አወያይ ናቸው። በጣም ደስተኛ በመሆን በረንዳቸው ላይ እንዲያለሙ በማድረግ ወደ 55 ሚሊዮን ብር ሴቭ ያደረገ ነው ማህበረሰቡ እጅግ በጣም ቤቱን በማፍረስ ብቻ አይደለም በመገንባትም ጭምር አሁን ተጨማሪ ስራዎች ካሉ ከተማ አስተዳደሩ የሚሰጠውን ለመስራት ዝግጁ ነን በማለት ጅምር ራሳቸው ቆሞ አንዱ አንዱን የደገፈ የተደጋገፈ ከተማውን ለማሳደግ የሚያደርገው ነገር በእውነት እኔም በራሴና በከተማ ህዝብ ስም እጅግ በጣም ተግባሩን በሚዛንና በአማን ከተሞች በሁለት ክፍል ተከፍሎ እየተከናወነ መሆኑን ተናግረዋል። በሁለቱም ከተማ ቆንጆ ከተማ እይታ እንዲኖር ወደ መቶ ሚሊዮን በላይ ኮስት በማድረግ የስማርት ፖሎችን ግዢ ለመፈጸም ጨራታ ሂደት ላይ ነው የምንገኘው። የከተማችንን ደረጃ ከፍ ለማድረግ ሀያ ራሳት እየሰራ ነው ያለ ነው። በከተማ ያሉ ባለ ሀብታዎችም የኮሪደር ልማት የከተማውን ገጽታ የሚቀይር እድገቱን የሚያፋጥን በመሆኑ በራሳቸው ወጪ ልማቱን እያከናወኑ እንደሚገኙም ተናግረዋል። ከተማዋ የኔ ናት ከማለት አንጻር የግድ አፈርሶ እና ገንብቶ ለመስራት የጋራ መግባባት ላይ ደረስ ይህንንም በአጭር ጊዜ ለመስራት በወጣው ውጥን መሰረት አሁን ይኸው እንደምታዩት የኮብልስቶን ስራው የንጣፍ ስራው ተጀምሯል። ከተማችን ከጸጻ ተቀይሯል። የቆሸሹ መንደሮች፣ የቆሸሹ መንገዶች የጸዱበትና ያማሩበት ሁኔታ ነው ያለው እና ይህ በለም ያሰኝ ነው። ሌሎች ከተሞችም ከእኛ ውድ ተሞክሮ ወስዶ የዚህን ስራ እንዲሰሩ ምክር ይለግሳል። አስተያየታቸውን የሰጡ የከተማ ነዋሪዎችም የኮሪደር ልማቱ የከተማቸውን ገጽታ ከፍ ከሚያደርግ በመሆኑ ተግባሩን በመደገፍ በኩል የድርሻቸውን እየተወጡ መሆኑን ተናግረዋል። ትራፊክ እንቅስቃሴውን ቆንጆ ያደርጋል ብዬ እኔ በበኩሌ እንትን እላለሁ። ለምን ሰው ድሮ በመኪና መንገድ ነበረ ሲጠቀም የነበረው አሁን ግን በመሰራቱ ሰው ዋና አስፋልቱን ትቶ በኮሪደሩ ይሄዳል ብዬ ተስፋ አደርጋለሁ። በውስጥ የነበር ነው፣ ፊትለፊት ወጥተናል። አካባቢያችን ሞቅ እያለ ነው። ለእግረኛ ደግሞ ከመኪና እንትን ለእግረኛ ልጆች ለሳይክል ምናምን እንግዲህ እየተባለ ቅድ ስላለ ቆንጆ ነው። ለደቡብ ሬዲዮና ቴሌቪዥን ድርጅት ጠናክረው ዘገባ አብዮት በቀለነኝ ከሚዛን ቅርንጫፍ